የተንጣለለ የመኪና ማቆሚያ። ይህ ደግሞ ለአንዳንድ እቃዎች ማስቀመጫ በጀርባ በኩል ያለ ክፍት ቦታ። ተመድ ሶስት መጣም እንደዚህ ጀሪካን ይነሳ ነው። የእጅ መታጠቢያው ነው ይሄ። በሩ ነው ይሄ። ወደ ላይ መወጫጫው ነው። ሰፊ ሳሎን ነው ይሄ ነው። ይህ ኪችን። ይሄ የጋራ ሻወር፣ ሽንት ቤት ያንደኛው ፎቅ

ቁም ሳጥን ነው። የቁም ሳጥኖች ከተራከ ቁም ሳጥኖች የተመልሰን ወደ ሁለተኛው ፍሎር የምንወጣበት ነው። ሁለተኛ ፎቅ ይህም ሰፊ ማረፊያ ያለው። ይሄ ደግሞ ሌላኛው ክፍል ነው። እዚህ ጋር ሆነ ዓለምን መቃኘት ነው። ከፍተኛ ላይ የሆነ ከተማ ለማየት ጣና ለማየት ነው እዚህ። የራሱ አንድ ክፍል መሆን የሚችል ነው። በዚህ ጋር ኪችን አለው። ይሄው በዚህ ያለው። ኪችን መካቢኔት የሚከፈትበት ቦታ ነው። በር አለው ራሱ። ይሄ እጅ መታጠቢያ ክፍሉ ነው። ይሄ ደግሞ ሌላ መኝታ ቤት ነው። ይሄ ደግሞ በዚህ ነፋስ መቀበያ ክፍል ነው። ሻወር ሽንት ቤት ነው። ይሄ የጋራ ሻወር ሽንት ቤት ነው፣ ወይም ደግሞ ለአንደኛ ፎቁ ማለት ነው። ይሄ ሌላኛው ልጆች መኝታ ቤት ነው፣ ወይም ኦ የማስተር ቤድሩም መሆን የሚችል ነው። ይሄም የራስ ሻወር ሽንት ቤት እንዲህ በሚያምር መልክ ሙቅ ሁላለሁ ወደ ቴራስ ከቴራሱ ላይ ደግሞ የምናያቸው እነዚህ ነገሮች አሉ። ዋው ሰፊ አንድ ዘናጭ ክፍል አለው። የምናየው ሸራ ፀሐይ እንዳይጎዳው መስታወት ላይ የተደረገ ነው። ሴራሚኩ እንዳይፈራ ገና ስላልገባ ስለሆነ። ይህ መኝታ ቤት ነው እጅግ በጣም ዘመናዊ